ሄርሞስ፣ ሄርሞስ 900 የሚባል ሰው አልባ አውሮፕላን ድሮን ተመቶ እንደወደቀባት እስራኤል አመነች። ሄርሞስ 900 የሚባለው ሰው አልባ አውሮፕላን ድሮን ተመቶ እንደወደቀባት እስራኤል ማረጋገጫ ሰጠች። የአየር ድብደባው በሚሳኤል ጥቃት እየተባበሰ የመጣው የእስራኤል ኢራን ግጭት በዛሬው ለት እንደቀጠለ ነው። ይህን ተከትሎ ዛሬ ንጋት የኢራን ከተሞች ለማጥቃት የተላከው የእስራኤል ሄርሞስ 900 የተሰኘ ድሮን በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮ በኢራን ቴሌቪዥን ታይቷል። ይህን ተከትሎ የእስራኤል መከላከያ ኃይል ድሮን በግዳጅ ላይ እያለ በኢራን ተመቶ መውደቁን አምኗል። እስራኤል ለመጀመሪያ ጊዜ ከተመታባት የድሮን አካል መረጃ ሊገኝ ይችላል በሚል ስጋት እንደሌላት መግለጿን ሲጂቲኤን ዘግቧል። መረጃው እንደሚያሳየው የአንዱ ሄርሞስ ድሮን ዋጋ ከ10 እስከ 20 ሚሊዮን የአሜሪካ ዶላር የሚገመት ነው። በእስራኤል አልቤት ሲስተም የተሰራው ይህ ድሮን ለወታደራዊ አገልግሎት የተሰራ እጅግ የተራቀቁ መሳሪያዎች የተገጠሙለት ነው ተብሏል። በተጨማሪም ሰው አልባ አውሮፕላን በ30 ሰዓት ያለማቋረጥ መብረር የሚችል የተራቀቁ የስለላ ካሜራዎች ያሉትና እስከ 300 ኪሎ ሜትር የሚመዘን አውዳሚ ቦምብና ሚሳይል መሸከም የሚችል ነው። ከእይታ ተሰውሮ የተሰጠውን ኢላማ መጥቶ መመለስ እንዲችል ተደርጎ የተሰራ ዘመናዊ ሰው አልባ አውሮፕላን እንደመሆኑ የዘርፉ ተንታኞች ገልጿል።